ማስተርቤሽን ወይም ደግሞ ግለ ወሲብ ውጥረትን ምን ያርጋል? ያስታግሳል፣ ብሎን ዓለም ቢነግረን ሀሳብ ነው። እንደውም አንድ አባባል አይቻለሁ ምን ይላል? ጀንትልሜን ዶንት ሬፕ ዘይ ማስተር ቤት ይላል። በቃ በጣም ማቹር የሆነ ሰው ምን ያደርግም? ሬፕ አያደርግም፣ አስገዱ አይደፍርም። ግን ምን ያርጋል? ማስተር ቤት ያደርጋል ይላል። ሀሳብ ነው። ፖርኖግራፊ ብዙዎች ለምን ገባችሁ ሲባሉ ወደፊት ሳገባ ዓለም የሚሸጠው ሀሳብ ነው። ከትዳር ጓደኛ ጋር ገና ሳገባ ከትዳር ጓደኛ ጋር ስለ ወሲብ ያለኝን እውቀት ምንድ ያደርግ ያሳድግልኛል ወደፊት የማገባትን ሚስት ወደፊት የማገባውን ባል እንዴት አድርጌ ማርካት እንዳለብኝ እንዳቅ ነው ብሎ ሀሳብ ነው ሴጣን ይሸጠልን። ያለው ነገር ግን ውጤቱ መልካም ነው፣ እጅግ የከፋ ነው። እጅ ከከፋ መሆኑ የምታውቀው ሀሳቡን ተቀብል ስተገብር ነው። ሰይጣን አምላክ ትሆናላችሁ ብሎ ነገራቸው። የበላችሁ ጊዜ ወዲያውኑ ምን ሆን ይላል፣ ራቁታቸው ነው አለ። እንደውም ደስ የሚለኝ አሁን እዚህ ጋር እዚህ ጋር ያለው ነገር ምን ይባላል? ኧረ ግዴላችሁ፣ እኔ መጠየቅ አላቆምም። ምን ይባላል በአማርኛ እኮ? በአማርኛ እንቅርት ነው። ግን በእግዚአብሔር እኔ እግዚአብሔር ቃል ልንፈልገው አዳም ሳፕል ይባላል። ምን ማለት ነው? ባይብል ካል አይደለም። ግን አዳም ሲውጣት ፍሬዋ ምን ሆነች? እዚህ ጋር ቅረት ይችላል። ጥሩ እኮ ነው ለነገሩ። በአንዱ ግን እኔ በምን ተረዳሁት ልኝ ኃጢአት ሁኔትም ገብቶ አያረካም። የሆነ ቦታ አንቆ ነው የሚያስቀርህ። አለመጥቀሙን ነው የምንመለከተው። ሰይጣን ከራሱ አመንጭቶ ይነግርህና ከገባ በኋላ ግን ምን እንደሚለህ ዞር ብሎ ይከስሃል። ማንም ኃጢአትን አድርጎ እፎይ ተመስገን እንዴ ደስ አለኝ አይልም። በኃጢአት ሕይወት ያለፍን ሰዎች እናውቀዋለን። ወዲያው ኃጢአቱ ከተፈጸመ በኋላ ያንን ነገር ለማግኘት ያልተከፈለ ዋጋ ያልከፈልነው ያሌለበት መንገድ እንደሌለ ሁሉ ወዲያውኑ ምንድን የሚሆነው ጸጸት ይከተታል። ኦኬ ኃጢአት ምን አስከተለ? አሁን ኃጢአት የሚያስከተለው ነገር ምንድን ነው? በደንብ ካወቀን እንጠነቀቃለን። ኃጢአት ትርፍ የለውም። የመጀመሪያው አዳምና ሔዋን የእግዚአብሔር ድምፅ ሲሰሙ ምንድን ያደረጉት ከእግዚአብሔር ፊት ምን አድርጉ ይላል? ሸሹ። ስለዚህ ኃጢአት ምን ያስከትላል? ፍርሃት ነው። እንዶ ዝሙት የሚፈጽም ሰው ምን ያደርጋል? እንዶ ደስ ብሎት ከቦይፍሬንድ ጋር ከገልፍሬንድ ጋር ብሎ አስቦ እንዳልጓጋ ሁሉ ዘሞመንት ያቸ ደቂቃ ጉዳይ ካለፈች በኋላ እሱን ቁጭ ብሎ በሽታ ይዘኝ ሆን ብሎ ነው የሚያስበው። የለም የተባለው ደስታ። እሷን ቁጭ ብላ በሽታ ይዘኝ ሆን ባረግዝስ የገባልኝ ፕሮሚስ ባይገባስ ምን ይገባል? ጭንቀት ነው ፍርሃት ነው። በቃ እግዚአብሔርን ደግሞ እንደበደለ ያውቃል። ምናችን ይነግረናል? ህሊና። ህሊና የእግዚአብሔር ችሎት ነው፣ ምንም የማይሸነግለው። ከዛ በኋላ ንጹሕ ህሊና እናጣለን። ድፍረት እናጣለን። ለዚህ ነው አዳም ምን አድርግ ይላል? ሸሸ እንደበቃለን እንሸሻለን። ከዛ ደግሞ በሌላው ሰው ላይ መካሰስ ምን አረግ እሱ ነው ሁልጊዜ። አጥፍተን ምን ምንፈልገው የሆነ ነገር እንፈልጋለን አለ የሆነም ብሌም የምናረገው ሰው ያው። አሁን እኮ ሁላችን በሰው እናሳብባለን ከአዳም የመጣ ነው፣ ግን መጣል አለብን እኛ በቃ። እኔ አንድ ነገር አምናለሁ ሰው መልካም ነገር መምረጥ መልካም ነገር ለመያዝ መወሰን፣ በወሰነው ጉዳይ መሄድ፣ ከዛ ደግሞ ለውሳኔው ኃላፊነት መውሰድ አለበት የሚል አቋም አለኝ። ኃላፊነት ስትወስዱ ማነው ጥፋተኛ? ተላላችሁ። እኔ ለምን ጥፋትን? ወደ ሰው ካሻገራችሁት መፍትሄ የለም፣ መፍትሄ የለም። ምንድን ነው ፖትስዳም የሚባል እስር ቤት በዛን ዘመን የነበረው የሶቪየት የራሺያ ሶቪየት ህብረት በምትባል ጊዜ ንጉሥ ሊጎበኙ ይሄዱና ምንድነው ጥፋታቸው አላቸው ንጉሥ አይደሉም። ከዛ አንዱ ተነስቶ እኔ ሳላጠፋ እኮ እንትኖች ጠላቶቼ እኮ እንትን ብለውብኝ ተማክረውብኝ ለዳኛ ጉቦ ከፍለው፣ እኔ ደግሞ አንድ ሰው አልገደልኩም፣ በሆነ መንገድ እንደዚህ ሁሉም አለና፣ አንዱ ግን ሲመጣ ምናለ አለ ንጉሥ ያላቸው፣ ለጥፋቴ አሁን የምቀበለው ቅጣት ያንሰኛል፣ አጥፍቻለሁ፣ በጣም በደለኛ አላቸው አንድ ሰው። ከዛ ንጉሴ የእስር ቤቱን ጠባቂ ጠሩና ይህን ሰው ፍታው። ይሄዳሉ ከዛ ሌሎቹ ሰዎች በሙሉ እንደ ንጉሥ ሰው እሱ ለምን ይፈታል? ሲሏቸው እንዴ እናንተ ንጹሓን ናችሁ። እናንተ ንጹሓን ስለሆናችሁ ንጹሓን መካከል ይሄ ተቀምጦ ምን እንዳይላችሁ ነው እንዳይበክላችሁ ብዬ ነው አሉ። አያችሁ፣ ለመፈታቱ ምክንያት የሆነለት ምንድን ነው? ኃጢአቱን ሁላችንም ስንቀርብ በደልናለም እንደዚህ እኮ ተብዬ እንዲህ እኮ ባይሆን ኖሮ ኃጢአት በሌላ ሰው ማላከክ ነው ኃጢአት ኃላፊነታችንን መውሰድ ካልቻልን ወደ መፍትሄ አንቀርብም። የእግዚአብሔር ቁጣና ፍርድ፣ ከገነት መባረር፣ ለማይፈልጉት ምን መሆን? ተገዢ መሆን። ምድርን የመግዛት ስልጣን ማን ነበር? የአዳምና የሔዋን ነበር። ግን ለማይፈልጉት ምን ሆኑ? ተገዢ ሆኑ። የነበራቸውን ክብር ገዥነት አጥተው ለጠላታቸው ተገዢ ሆኑ። ሞት በስጋም በነፍስም ነገሰባቸው። አዎ ግን አዳም እግዚአብሔር ወደ የት ነህ ባለው ጊዜ አንድ ትልቅ ነገር አድርጓል። ያደረገው ነገር ምንድን ነው? አዳም ሆይ ወደ የት ነህ ሲለው ድምፅህን ሲሰማ ተደበቅኳለሁ። የእግዚአብሔርን ድምፅ ድሮ ይሰማ አልነበረም? ይሰማ ስለሚያቀው ነው። ግን አሁን እንዲሸሽ ምን አደረገው ስንል፣ ኃጢአት ነው። ግን ድብቅ አላለም። ምን አለ? ራቁቴን ስለሆንኩኝ ብዙዎች ፈውሳቸውን የማያገኙት ኃጢአታቸውን ስለማያምኑ ነው። ብዙዎች ይደውሉልኝና ችግራችሁ ምንድን ነው ስል ያው እርሶ የሚያስተምሩት ትምህርት እኮ እኔ ብዙ ትምህርት ነው ያነካካሁት። በቲክቶክ ውስጥ ማስተርቤሽን ወይም ግሎሲ ነክቻለሁ፣ ሕልመ ሌሊትን ወይም ድሪም ሴክስ ነክቻለሁ፣ ዝሙትን ነክቻለሁ ነክቻለሁ ፖርኖግራፊን ነክቻለሁ የትኛውን እንደም ስት እንደም ትምህርት ስናረገው ካልፈራ የመጀመሪያው ምንድን ነው? አጥፍቻለሁ በቃ ዘማዊ ነኝ፣ ይህን ርኩሰት ፈጽም ያለው ስንል ነው እግዚአብሔር ሚሰማል። እና አዳም አጥፍቻለሁ ራቁቴ ነኝ አለ። ግን የምትቀጥለው ያው ሰው ላይ ማሳበቧ ናት እሷ ናት። ቀጥሎ ግን ያደረገው ምንድን ነው? ምዕራፍ ሶስት ዘፍጥረት የምንመለከተው ራቁቱን ሲሆን ምን አረገ ነው የሚለው ምን አደረገ? ራቁቱን ለመሸፈን ቅጠል ለበሰ ይላል። አይተፋፈሩም ነበር፣ አሁን ግን ተፋፈሩ ይላል። በነገራችን ላይ እንዲተፋፈሩ ያደረጋቸው ዛሬኛ ሀፍረተ ስጋ ብለን የምንገልጸው ፓርት አይደለም። ድሮም እኮ ይታያዩ ነበር። ኃጢአት ሲገባ ነው መተፋፈር የመጣው እንጂ ድሮም ራቁታቸውን ነበሩ። ማነው የእግዚአብሔር ክብር ሸፍኗቸው ነበር። አሁን የተገለጠው የተገለጠው ሀፍረተ ስጋቸው አይደለም። ኃጢአት ነፃነት ያሳጣል። ስለዚህ ምን አደረገ? ቶሎ ብሎ ሰውዬ ነው ችግሩ። ሶሉሽን ይፈልጋል። ቅጠል ይለብሳል። የቅጠል ልብስ ቢያገለግል ፀሐይ እስኪተኩስ ነው። ከዛ በኋላ ይደርቃል። እንደውም መጥረጉ ድካም ነው። ወገኖቼ ካለንበት ነገር ለሰዎችም እናስተምረው ነው ትልቁ ዓላማችን። ቅድም ነገር ያለው ሌሎች እንድንተርፍ ነው፣ ሌሎችን ከጥፋት እንድናድን ነው። እግዚአብሔር ይህን ጊዜ ሰጥቶ ነገሮችን የሚያስተምረን የምናቀውን ቢሆን የበለጠ ሞር እንድናቀው ባላየንበት ማቅጣጫ እግዚአብሔር ሊያሳየን የፈለገው ነገር ይኖራል። አሁን ቅጠል ሰፋ የግል ጥረቱ ነው። ብዙዎቻችን ነፃ ለመውጣት ጊዜ የፈጀብን በግላችን ስለምንጥር፣ ብዙዎች ከካውንሲሊንግ ያየሁት ነው። በቃ ሞከርኩኝ፣ ሞከርኩኝ፣ ብዙ ዓመት ሞከርኩኝ ይሉና ግን በስልክ ንግግር ውስጥ በሁለት ደቂቃ ውስጥ ነገሩ የለም ይሉኛል። ምን ስለነገርኳቸው ነው? ጉዳዩ ለማን ሰጡት? ለእግዚአብሔር ኃጢአትን ማድረግ ቀላል ነው። ከኃጢአት መውጣት ግን ከባድ። የግል ጥረት መቆም አለበት። እኔ እነሳለሁ። ጭቃ ውስጥ ወድቆ የሚንከባልል ሰው ምን ይላል? እኔ እንችላለሁ ቢል፣ በቃ ሲንከባልል ይውላል። ጭቃ ውስጥ የገባች መኪና ብትሽከረከር ጎማ ትጨርሳለች፣ ነዳጅ ትጨርሳለች፣ ሽታ ታበዛለች እንጂ አትወጣም። ከፍ ያለ መኪና እንዲስባት ማድረግ አለባት። ስለዚህ የራስ መፍትሄ ነው። እግዚአብሔር የእነሱ መፍትሄ እንደማይሰራ ስለሚያውቅ ምን አለበሳቸው? ይላል ቆዳ አለበሳቸው። እግዚአብሔር ያመጣው ሶሉሽን ዘለቄታ አለው። ለተወሰነ ጊዜ ለምን ያለ ቆዳ በቀንም በሌሊትም ዝናብም ፀሐይም መቋቋም ይችላል። ያው እግዚአብሔር የሰጠው ጊዜያዊ መፍትሄ ነው። በብሉይ ኪዳን ጊዜያዊ መፍትሄ ሰጠ። በአዲስ ኪዳን ደግሞ ምን ሰጠ? ዘላለማዊ መፍትሄ ሰጠ። ክብር ለእግዚአብሔር ይሁን። ቆዳው ከየት መጣ? አልተነገረንም፣ ግን አእምሯችን ያውቀዋል። ቆዳው ከየት ነው የመጣው? የሆነ አንድ ኢኖሰንት የሆነ ንጹህ የሆነ እንስሳ ምን ሆኗል ማለት ነው? ተገሏል፣ ታርዷል። አዳም ለበደለ ሌላ ንጹህ በግ ይታርዳል። እግዚአብሔር ይነግራቸዋል። ኃጢአትን የሚያስወግደው ነገር ንጹህ መሆን አለበት። ለዚህ ነው በዮሐንስ ወንጌል ምዕራፍ 1 ቁጥር 29 ላይ መጥምቁ ዮሐንስ ምን አለ? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ወደፊት ይመጣ የእግዚአብሔር በግ እንዳለ ማመልከቻ ነው። ትልቅ ኪዳን ገባላች። ደስ ይላል። ዘፍጥረት ምዕራፍ 3 ቁጥር 15 ላይ በልማድ የሰማነው አለ ከዘርዘርህ ተወልጄ አድንሃለሁ የሚለውን ነው አባቶች ያስቀመጡበት ቃሉ ግን ሙሉ በሉ ከሴቲቱ የሚወለደው የባቡን ራስ እንዴት ደስ አይልም? በጣም ደስ አይልም? ደስ ይላል የጣለህን የሚቀጠቅጥ ከአንተው ዘር ይወጣል። እንዴት ደስ ይላል! በጣም ደስ ይላል። ደግሞ በጣም ደስ የሚለው ነገር ይህን በበላችሁ ቀን ሞት ትሞታላችሁ ብሏቸዋል። ወዲያው ገለጥ ገለጥ አድርጎ እንደ ዳኛ ሞት ትሞታለህ ግን አላለውም። ምን አለው? ተስፋ ገባለት። አያችሁት? እግዚአብሔር ፍቅር። እኛ ለወደቀ ሰው እንፈርዳለን ተስፋ አድንሃለሁ፣ ትወጣለህ አለው። ተስፋ ገባለት። ከዛ በኋላ ደግሞ ምን አለው? የሚስትን ቃል ሰምተሃል። በወዝላብ ትበላለህ፣ ትሞታለህ፣ አፈርነና ወደ አፈር ትመለሳል። አንቺም እንዲያርገሻል ምጥ በወል ጊዜ ምጥ ሺ ይበዛል አላት። እባቡንም ረገበው። የእሱ እርግማን ተስፋ የለውም። ክብር ለእግዚአብሔር ይሆን። እኔ እንደው ሳስብ እግዚአብሔር አዳምና ሔዋን ባጠፉ ጊዜ የእግዚአብሔር ፍቅር እንዳስብ ነው ማነሳላቸው ባጠፉ ጊዜ ሰይጣን እንደዚህ ብሎ የሚያዳምጥ ይመስለኛል። ምክንያቱም እሱ የወደቀው ምን ሆናለሁ ብሎ ነው። ምን ሊሆን ፈልጎ ነው? አምላክ ለመሆን ፈልጎ ነው። ስለዚህ አሁን አምላክ ለመሆን ፈልጓል፣ ፈልጌ ነው የተጣልኩት። አሁን እነሱ ይጣላሉ። ዜን ሰከንድ ደቪል፣ ሁለተኛው ዲያብሎስ መጣ ብሎ ነው። ጥበበኛ ነው። ሲያመጣ ሌላ ነገር አለ። በቃ አምላክ ትሆናላችሁ። ምን አለ ሌላ ነገር ቢል ይህም ብትበሉ ሌላ ነገር ትሆናላችሁ ወይ ገነት በደንብ ኤክስፕሎር ታደርጋላችሁ ቢላቸው ጥሩ ነው፣ ግን ያላቸው ነው እንደ እግዚአብሔር ትሆናለች። አያችሁ ትልቁ የጥፋት የመውደቅ ነው። እግዚአብሔር በክብሩ ምን አይልም፣ አይደራደርም። አያችሁ አንዳንድ ያለማስተዋል ያለ ማስተዋል ልበለው የተፈጠረ ፍሬ በልቶ ፈጣሪውን መሆን ማሰብ እንዴት አይነት አያችሁ አእምሮ ሲታወር ቁጭ በለኮ ስታስበው ፍሬ ነው ከእኔ በታች አይደለም። ስቀጥፎ እንኳን ምን አይልም ራሱን የማያድን እሱም በልቼ ፍሬውን ብቻ አይደለ እኔን ከፈጠረኝ እኩል ሆናለሁ ብሎ ማሰብ በአሁኑ ዘመን የምናስበው በጣም ትልቅ ድንቁርና ነው። ግን አያችሁ ሴጣን ሀሳቡን ሲያስገባ ሲምፕል የሆነ ነገር ይጠፋችኋል። የጠፋችሁ ነገር ትዝ የሚላችሁ መቼ ነው? ከኃጢአቱ በኋላ ነው። ይጠብቆ ነበር ብዬ አስበ ባይሰማ በቃ ብሎ ሲያዳምጥ እግዚአብሔር የረገጠህን ትረግጠዋል። እግዚአብሔር የተመሰገነ ይሁን። ትልቅ ተስፋ ገባለት ከዛ በኋላ። ስለዚህ ምን ያሳያል ማለት ነው? እግዚአብሔር ለሰው ያለውን ፍቅር ያሳያል። ከዛ በኋላ የምናያቸው ነገሮች በሙሉ ያው ይሄ የእንስሳ መሥዋዕት እንደቀጠለ መጽሐፍ ቅዱስ ይነግረናል። በብሉ ኪዳን ብዙ እንስሳት ታርደዋል። በጣም ከሚገርማችሁ ቤተ መቅደሱን ባስተመረቀ ጊዜ ንጉሥ ሰለሞን 33 ሺህ በጎች ብቻ የታረዱት ይህ ሁሉ ደም ፈሷል። የማንንም ኃጢአት ግል ያነጻ አልቻለም። ለምን? ፍጡር የፍጡሩን ድካም ማስወገድ አይችልም። በቤተ ክርስቲያን በቅዳሴ ላይ የሚባል አለ። ከአቤል ደም ጀምሮ በቤተ መቅደስ መካከል እስከተገደለው እስከ በራክዩ ልጅ እስከ ዘካርያስ ደም ድረስ የፈሰሰው የቅዱሳን ደም እንዳልጠቀመ ባየ ጊዜ እግዚአብሔር አንድ ልጁን ሰደደልን። እግዚአብሔር ሕግን ለምን ሰጠ? ሕግ ከእግዚአብሔር መራቃችንን ከእግዚአብሔር የጽድቅ ስታንዳርድ ወይ መርህ መራቃችንን ያሳየናል። ሕጉ አድርግ በሕይወት ትኖራለህ። ካላደረግ ምን ትሆናለህ? ምን ትሆናለህ? ትሞታለህ። ስለዚህ ሞክረን ሞክረን ሞክረን፣ አይታችሁ ከሆነ ወደ አስር ትእዛዛት ከስድስት መቶ በላይ ነው እንደዚህ ምስሰላይነት ትናንሽ ህጎች አሉት። በጣም በጣም የማትሉ ነገር ብታቅም ሳታቅም ወራባ የነካ ሴት ከነካች አይደለም ነካች አይደለም ሴ የተቀመጠችበት ወንበር ከነካ ቆሸሽ ይላል። እንደው እግዚአብሔር ነገር የሚፈልግ አይመስላችሁ? አሁን ምን አለ? እኔ ምን አውቃለሁ። በቃ በሙሉ ነገር ቤት ላይ እንኳን ለምጽ ከወጣ በቃ። ለምን መሰላችሁ? እግዚአብሔር ክፋት ፈልጎ እኮ አይደለም። እሱ ምን ያህል ምን እንደሆነ ጻድቅ እንደሆነ እንዲገባን ነው። እኔ ይሄንን የዚህን ኮርኒስ ርቀት ለማየት ክፈልጌ እሷን የእኔን ልጅ ተነስተሽ ድክ ይላታለሁ። በቃ ትሞክራለች። ምን ይገባታል? ይሄ ሩቅ እንደሆነ ይገባታል። ስለዚህ እግዚአብሔር ያን ሁሉ ሕግ የደረደረው ማትስዓቶች ሰዓቶች ያስቀመጠው ሰውን ለማስጨነቅ ፈልጎ አይደለም። ጽድቁ ምን ያህል ከፍ ያለ እንደሆነ እንዲያውቅ ነው። ከዛስ ብዙ ስትሞክር ትወድቃለ። ከዛ አለመቻልክን ስታውቅ እንደ ቅዱስ ዳዊት መዝሙር 143 7 ላይ ምን አለ? እጅህን ካሪያም ላክ አድነኛል። በቃ በራሴ መናይት የለኝም አለ አልችልም፣ ወደፊትም የምችልበት አቅም የለኝም ብሎ ነው። ስለዚህ ህጉ ምን ያህል ከእግዚአብሔር መራቃችንን ያሳያል። ይህን ሁሉ ዘመን ህጉ መጣ መጣና፣ ከዛ ሰው ህጉ እንዳልቻለ ሲያቅ የምን መጣ የምን አሁን ያለንበት ዘመን የምን ዘመን የህግ ነው? የጸጋ ዘመን ነው። የጸጋ ዘመን መጣ። ክብር ለእግዚአብሔር ይሁን። ጸጋ ምንድን ነው? ባጭሩ ስንገልጸው የእግዚአብሔር ርኅራሄ በኃጢአት ለወደቀ ለክፉ ተስፋ ለሌለው የሚደረግ የእግዚአብሔር ምን ርኅራሄ ነው። አንዳንዴ ነፃ ስጦታ ይባላል። ከዛ በላይ ነው ግን። ለምሳሌ ለምንወደው ሰው ልደት ሲኖረው እንዳቀማችን ይዘን እንሄዳለን፣ ስጦታም እንሄዳለን። መቼም ስጦታ ሰጥቶ ለአንድ ሰው ልደት ልትሄዳችሁ ስጦታ ተሰጥቶ አብራችሁ ረስቲት ታቀርባላችሁ። የተገዛው ይሄን ያክል ነው። ስለዚህ ብሩን አምጣት ትላላችሁ አትሉም። ነፃ ነው ግን ነፃ ቢሆንም ግን ያን ነገር እንድሰጡ ያደረጋችሁ መነሻ ምክንያት አላችሁ፣ ዝምድና፣ መልካም ወዳጅነት ወይ ደግሞ ሌላ። በምላሽ ደግሞ የምጠብቁት ነገር አለ ማለት ነው። ስለዚህ የእግዚአብሔር ግን ነፃ ነው ስንል አንድ ኮንዲሽናል ቅድመ ሁኔታ የሌለበት ደግሞ ለማይገባው ሰው ለበደለ። አዳም እኮ በአቅሙ ነፍጥ አንግበው መሳሪያ ይዞ እኮ ገነት ጫካ ውስጥ እግዚአብሔር ሊገለብጥ የቆመ እኮ ሰው ነው። ለዚህ እግዚአብሔር መራራቱ ሴጣን በእጅጉ ያበሳጨው ይሄ ጉዳይ ነው። በነገራችን ላይ ሰዎችን በኃጢአት ለመጣል ሴጣን ሲዋጋ የሚዋጋው ሰዎችን አይደለም። የሚዋጋው ማን ነው? በራሱ አቅም ሰው እግዚአብሔርን መዋጋቱ ነው። ለምን እግዚአብሔር ሰው ላይ ያስቀመጠው ክብር በጣም ይቆጨዋል? ከመላእክት በተለየ መንገድ በፍጥረት እንበልጣለን፣ ይበልጣሉ መላእክት። መዝሙር ስምንት ይነግረናል። ነገር ግን እግዚአብሔር የክብርና የምስጋና ዘውድ ደፍቶ በመልኩና በምሳሌው ፈጥሮታል።

ግን ሰውን ማዋረድ ይፈልጋል። ምክንያቱም ሰው ያልገባው የእግዚአብሔር ክብርና መልክ ማን አለ እሱ ላይ ስላለ፣ ከዛም የምናየው ዮሐንስ ወንጌል 1፥14 ይነግረናል። ሕግ በማን ተሰጠ? በሙሴ በኩል ተሰጠ። ጸጋና እውነት ግን በክርስቶስ ሆነ ይለናል። ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደራለ። እንዲሁም በገላትያ ጸሐፊ ምዕራፍ አራት ከአራት እስከ አምስት ገላትያ አራት ከአራት እስከ አምስት። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከህግ በታች የተወለደው ልጁን ላከ እንደ ልጆች እንሆን ዘንድ ከህግ በታች ያሉትን ይዋጅ ዘንድ ይላል። ዘመኑ ሲደርስ ቤዛ ሆነን። ቤዛ ማለት ምን ማለት ነው? መቤዠት የተወሰደን ነገር ዋጋ ከፍሎ ምን ማድረግ ማስመለስ። ክርስቶስ ዋጋ ከፍሎ ነው እኛን ያዳናል። ብዙ ሰዎች ሳይገባቸው አዎ፣ የኃጢአት የወደቁትን ሰዎች ሰይጣን አስሯቸው ስለነበረ ክርስቶስ ደሙን ለማን ነው ከፍያል ብሎ ለሰይጣን ይላሉ። ይሄ ክፉ ዋጋንንተ ትምህርት። እግዚአብሔር ልጅ ኢየሱስ ክርስቶስ የቤዛነቱን ዋጋ ያቀረበው ለማን ነው? ለአባቱ ነው። ሰው ከእግዚአብሔር ጋር ተለያይቶ ስለነበረ የእኛን ስጋ ከቅድስት ድንግል ማርያም ከመቤታችን ከሥጋዋ ሥጋ ከነሷ ነፍስ ነስቶ እኛን ወክሎ አደረገና ይኸው የነሱን ዕዳ ምን አድርጌያለሁ? ከፍያለሁ አለ። እኔን ሆኖ ነው የከፈለልኝ። አንተን ሆኖ አንችን ሆኖ ነው የከፈለው። ከዛም በኋላ ከባርነት ነፃ ወጣ። ትልቅ ነገር ነው። ለ5500 ዘመን እኮ አዳምና ዘሩ ቤት ነበሩ፣ ቤት ነበሩ፣ በሲኦል ነበሩ። ኢየሱስ ክርስቶስ መስቀል ላይ ሞቶ መሞቱ ምንድን ነው የኃጢአት እዳችንን መክፈሉ ነው መነሳቱ ደግሞ እግዚአብሔር ለኃጢአት የቀረበውን እዳ ክፍያ ምን አድርጓል መቀበሉን ያመለክታል ከዛ በኋላ ነው አዳምና ዘሩን ወደ ገነት ይዞ የገባው ለዚህም ነው ትንሣኤ አርብ ስቅለት እንልና ቅዳሜ ገብረ ሰላም ነው ሰላም አደረገ የሚለው ነው ኤፌሶን ሁለት ነው እሁድ ትንሳኤ ነው። ሰኞ ምን ይባላል መሰላችሁ? ቢሰል ማዕዶት ይባላል። ማዕዶት ማለት ምንድን ነው? መሻገር ነው። አዳምና ዘሩ ኢየሱስ ሞተው ዕዳቸውን ስለከፈለላቸው በሙሉ እንዳሉ ከሲኦል ወደ የተሻገሩ ወደ ገነት ተሻገሩ። ወደ እግዚአብሔር መንግሥት ለመግባት የግድ ወንጌል መስማት ግድ ነው። ወንጌል ሳይሰሙ የእግዚአብሔር መንግሥት መውረስ አይቻ ለዚህ እኮ ነው ሁለተኛ ጴጥሮስ ምዕራፍ ሦስት ሲነግረን በስጋው ሞተ በመንፈሱ ግን ሕያው ሆነ ወደ ወህኒም ወርዶ በዚያ ላሉት ወንጌልን ሰበከላቸው። ስለዚህ ሰው የሚድነው ወንጌልን አምኖ ክርስቶስን አምኖ የተከፈለትን ዋጋ አምኖ ሲድን ብቻ ነው። ሌላ የመዳኛ መንገድ የለው። ስለዚህ አሁን ህግ ምን ነበረ? አድርግ ካደረግ በህይወት ትኖራለህ ካላደረግ ትሞታለህ ነው ነው። እንደው ቀለል አድርጌ ህግ ይሄን ጣራ ንካ፣ በቃ ይልሃል። ከነካ በቃ ነው የሚለው አትችልም ጸጋ ስምን ያደርግላሉ? ቀለል ላርገው፣ እንዳት ምሳሌው እንዳያቀልብኝ። ጸጋ ስምን ያደርገዋል? አሁንም መንካት ነው አይደለም? ግን ጸጋ ምን ያደርጋል? የምትነካበትን ከፍታ ላይ ያስቀምጣል። ታች ሆኖ ያልቻለ ከፍ ያለው ሆኖ ይነካል። ያ ነው ክርስቶስ። እኛ ያልቻለውን እኛን ሆኖ ቻለና አስቻለ። ስራችን ተሰርቷል፣ እዳችን ተከፍሏል። ከዛ በኋላ መንፈስ ቅዱስ ለብዙዎች የሚገባቸው በካውንስሊንግ ላይ የማየው ከመንፈስ ቅዱስ ሲቆጣጠር ነው። አንዳንዶች እንደዚህ ይቀላል። እኔ እኮ ስንት ዓመት ሲቸገር ነበረ። እግዚአብሔርነት ይቀለኛል ብየ ሳስብ ነበር ይላሉ። በቃ ማ ሲመጣ ነው መንፈስ ቅዱስ ሲመጣ የሚያስችል ኃይል። እኔ ሄዳለሁ፣ አጽናኝ ወደ እናንተ ይመጣል፣ ወደ እውነት ሁሉ ይመራችኋል ይላል። እሱ ነው የሚያስችለን ሮሜ 8 ከ15 ከ16 ይነግረናል አባ አባት ብለን የምንጮበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁ። ያ መንፈስ ቅዱስ የእግዚአብሔር ልጆች መሆናችሁን ምን ያርጋል? ከመንፈሳችሁ ጋር ምን ያርጋል አለ ይመሰክራል። ስለዚህ በክርስቶስ ሞት በምናምን ሰዓት እግዚአብሔር ዕዳችን እንደተከፈለ ሲያደርግ የእግዚአብሔር ልጆች እንሆናለን። በእግዚአብሔር መንግስቱ እንታሰባለን። ያቃተንን ኃይል ያቃተንን ነገር ጽድቅን ማድረግ ቀላል ይሆናል ጽድቅን ማድረግ ቀላል ይሆናል ፈተና የለውም አይደለም ግን አሁን ዓርብ ዕለት አንድ ላይቭ ነበረኝ ምናልባት የተካፈላችሁ ካላችሁ ጥያቄ ስለመጣ ነው ያን ርዕስ ይዤ ያቀረብኩት በዚህ ዘመን እንዴት ከኃጢአት ርቆ መኖር ይቻላል የሚል ጥያቄ ብዙ ሰዎች እንዴት ነው የሚቻለው እባክህ ይቻላል ክርስቶስ እንደ ሞተልን ስናምና መንፈስ ግን ወደኛ ሲመጣ እኛ አይደለም የምንኖረው ማን ነው የሚኖርልን ክርስቶስ በእኛ ውስጥ ይኖራል ያኔ ነው የሚቀለው። በአንዱ ታሳብ ሳለው በ1985 አካባቢ ነው የቆረብኩት። እግዚአብሔር ይመስገን፣ ክብሩ ለእግዚአብሔር ነው የምንመካበት። የለም ወደዚያ ውሳኔ ስመጣ እናቴ እውን ያለችው የማይታሰብ ነው። ብዙ ዲቴል አድርጋም ታቀኛለች እናቴ። በጣም ጓደኛ ናት፣ ማድረገውን አልደብቃት አንተ አለችኝ፣ አይሆንም አለች። ከዓመታት በኋላ ግን ልከለክልህ ማሰቤ ቆጨኛለች። ልክ ምን ሆኗል? እግዚአብሔር ስለቀየረ ነው ያኛው ማነት የለም፣ ምን ነካ ትናንት ከነኩኝ ቤት ማቆመው ሰው ዛሬ ተነክቼ ዝም ስል እናቴ እንደ ያለች ምን ሆንክ? አለች አመመህ ወይ ያለች። አመመህ ድሮ ግን አንተ በቃ ትንሽ ሲነኩህ በቃ አልነካ እንጂ ከተነካው ቤትኑ በአንድ እግር ማቆመው። አሁን ግን ተነክቼ እንደው ድሮ እንኳን እንደው በምልክት እንኳን አሽሙር አልወድ። በተፈጥሮ ወይ አሽሙር የሚወድ ማንም የለም። ግን እኔ ድሮ ልጆኜ ያ ጣራ ነው የሚያስነካኝ። አሁን ግን አልፎ ሲናገሩ ዝም ስል መልሳ ያለችኝ እናቴ አመመህ ጤነኛን እንደ ግራ ገብ ጤነኛን። ያ ሰውዬ ምን ላድርገው? የልብ ሰርጀሪ ተደረገ፣ ሌላ ማንነት መጣ። አያችሁ እናንተ ስትታገሉ አይቻልም። የሚችለው ግን ስትፈቅዱለት ይቻላል። ይሄን ነው ለሰዎችም ልነገር የሚገባው። ግን በጣም ትልቁ ችግር በዚህ ዘመን የክርስቶስ ጽድቅ ለእኔ ተቆጥሮልኛል ብሎ መቀበል ሰው ቸግሮታል። ማንም ሰው ብጠይቁት፣ ወንጌል ያልሰማ እንኳን ብጠይቁት፣ አዳምና ሔዋን አይደለም ድሮ መዝሙር ነበር። አዳምና ሔዋን ባጠፉት ጥፋት እኛም ነበረብን የዘላለም ሞት ይድሮ ነበር እንግዲህ፣ እኛ ልጅነት ዘመን እነሱ ናቸው ያጠፉት አዳም ያደረጉት እንላለን፣ ያለ ሰባኪ እናምናለን። አዳም ፍሬውን ሲበላ ነበር ካንተ ማንም የለም። ሳንኖር ሌላው በበላው ኃጢአት ተቆጠረብኝ ካለን ሳንኖር እኛን ወክሎ ጽድቅ የሰራው እሱ የሠራው ተቆጠረልኝ ማለት ለምን ይከብደናል? አያኩ ሰይጣን በጣም ትልቁ የሚሰራው ስራ እችን ነው። ተፈርዶብኛል የአዳም በደል ደስ ይለዋል። ግን በክርስቶስ ጽድቅ እንዴት ሆነው አንተ፣ እንዴት ሆነው አንቺ ከነዚህ ስራ ከነዚህ ጉድህ ረ አይቻልም ይለናል። እኛ ምን ይቸገራል በቃ የአዳም ከተቆጠረብኝ የክርስቶስም ምን ይልኛል፣ ይቆጠርልኛል። አዳም እንደውም ኃጢአት ሰርቶ የገነት በር ነው ያዘጋው። ኢየሱስ ግን ጽድቅ ሰርቶ የገነትን በር ምን አደረገልን? አስከፍተልን። በዚህ ዘመን ትልቁ ቻለንጅ አይደለም ማንም ሰው በአዳም ተፈርዶብሃል ይሉት ይከራከራል? አይከራከርም። በክርስቶስ ግን ጽድቅ ሕይወት አግኝታል ሲባል ኮስችን ማርክ ነው ኬት ነው እነማን ናቸው? ኬት የመጣ ነው ነው የሚለው በቃ የመጀመሪያ ሰው ጋር ነው የሚያዩ። ትልቁ ነው በእውቀት ላይ ሳንመሰረት ቶሎ እውቀት ላይ ስለ ሰዎች ነው የምናስበው። ሮሜ 4 ከ23 25 ይነግረናል። ማምቻለ ሮሜ 4 23 25 ተቆርጠረለት የሚለው ቃል ስለ እሱ ብቻ አይደለም ይላል። ስለ አብርሃም ነው የሚናገረው ስለ እኛም ነው እንጂ ስለ በደላችን አልፎ የተሰጠውን እኛንም ስለ ማጽደቅ የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘዳለው ከዛ ነው የሚጀምሩት። ሲቆጠርልኝ ጽድቅ ተቆርጥሮልኛል፣ ሕይወት አለኝ ብለህ ስትል ያኔ ሚኖማት ነው ሁሉ ነገር አክቲቬት ማድረግ ይጀምራል። አሁን ምሳሌው እንዳይቀልብኝ እንጂ ቴሌኮሙኒኬሽን ይላችሁ ምን ትገዛላችሁ? ሲም አይደለም? ሲም ትገዛላችሁ። ግን ሲሙን ሞባይል ውስጥ አስገብታችሁ ፓወር ኦን አድርጋችሁ እስክ ታስተካከሉ ድረስ መገናኘት ይቻላል አይቻልም። ነገር ግን ምን ልማት ነው ስንነካው፣ ግን ቀጥታ ወስዶ ከን የሚያገናኘን ኢትዮጵያም ካለው ጋር ከአለሙ ጋር ያገናኘናል። አክቲቬት ያደርጋል ምን ስናደርገው ስንከፍተው እግዚአብሔር በክርስቶስ ያደረገው ነገር ለእኔ ነው ብለን ስናስብ ይሄ ነው እግዚአብሔር በክርስቶስ ስናምን ልጆች ያደርገናል የዘላለም ሕይወት እናገኛለን በጣም ደግሞ የሚገርመው ነገር ሰው ስትበድል እግዚአብሔር ልጆኛለሁ ብለህ አምነህ ስትሮጥ የሆነ ቦታ ትወድቃለህ ሰውነንና ከዛ ሚላል ሰይጣን ይመጣና ልጅነትህ ምን ሆነ ተሰረዘ እግዚአብሔር አውጥቶ ይቀጽሉሃል። ብዙ ልጅነትና ኃጢአት የሚያመጣውን የህብረት መናጋት አይገባንም።